አሰላሙአሌይኩም ወረህመቱላሂ ወበረካቱ ድን የተከበራችሁ የቻናሌ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከነግ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክና ስብስክራይብ እያደረጋችሁ፣ ዛሬ እንግዲህ በ የዘንድሮ ኢድ ያሳለፍኩትን ጊዜ ላሳያችሁ ማለት ነው። የዘንድሮ ኢድ ወላሂ ማሻ አላህ ተባረከላህ፣ ፈታ ፈታ ዘና ዘና ነው ያልኩበት ምክንያቱም ያው ረጅም የሳምንት እጃዛ ነበር የተሰጠሁት፣ ሰዎች አልነበሩም እና ኢድን ፈታ ዘና አልኩበት፣ እላችኋለሁኝ ከመድያም ፉሽና ወጥቼ እንግዲህ ደግሞ ዛሬ ወደ ስራ ተመልሸ ያው ስራ ቦታ ሆኘ ነው ይህንን ቪዲዮ ኤዲት እያደረግኩ ያለሁት እላችኋለሁኝ። እስከ መጨረሻው ተከታተሉ። አንዳንድ እህቶች የሚጠየቃቸውን ጥያቄ አለ ያው በስነ ስርዓት ካዳመጣችሁት ይህንን ቪዲዮ እስከ መጨረሻው ካያችሁት መልሱን ታገኙታላችሁ ማለት ነው። እንግዲህ የመጀመሪያው ኢዳችን ያው ታውቃላችሁ እኛ ሀበሾች በኢድ ቀን የምንሰራውን ስራ እና እንግዲህ ስራ ወጥ ልንሰራ ነው። ስጋ ወጥ፣ ቀይ ስር፣ አልጫ ድንች ምናምን ልንሰራ ነው። ታውቃላችሁ የሀበሻ ምግብ መቼስ ሳውዲ እኮ ያው ቤተሰቦቻችን ወላጆቻችንን እየናፈቁን ነው እንጂ እውነት ለጋቁ ለጋቁኛ ይለምርታ ሀገርነት ግን ደግሞ ታውቃላችሁ፣ ታውቃላችሁ እስከ መቼ ብቸኛ ሆነን ከዘመድ አዝማድ ርቀን እንግዲህ ስጋችንን እንሰራ ነው። እንደምታዩት ስጋችን ሽንኩርታችንን ከታተፍን፣ ይህ ሀበሻ ምግቡ ታውቃላችሁ፣ ሽንኩርት ነው በኪሎ ነው የሚከተከተው፣ ሶስት ኪሎ አራት ኪሎ እና ሽንኩርታችንን ከከታተፍን በኋላ ወጣችንን እንሰራ ነው። ያው ማለት ነው እንግዲህ ሽንኩርታችንን እንጣዲ ነው ሽንኩርቱ እየበሰለ ደግሞ ሌላ ሌላውን እየቆራረጥን ያው ሙሉውን እናልቀረጽኩም። ለምን በጣም ረጅም ስለሆነ እንግዲህ ወጣችንን በዚህ መልኩ አለቀ ማለት ነው። ስጋ ወጣችንን፣ መረቅ ወጣችንን እየሀበሻ ልዩ ምግባችን ማለት ነው። ላይክ እና ሰብስክራይብ እያደረጋችሁ ከዛ እዚህ ጋር ደግሞ ቅቤ ማሻ አላህ፣ እውነቴን ነው ምርጥ ቅቤ ማለት ነው። በባሊ ነው የኛ ቤት ቅቤ እውነት። ከዛ እንግዲህ ይሄ ደግሞ ምንድን ነው የሚባለው ስሙ ጠፋኝ። የጉራጌዎች ምግብ ስሙን ጥሩልኝ ባካችሁ። እውነት ስለማልወደው ስሙ ጠፋኝ ማለት ነው። አይብ ነው የሚባለው። አዎ እንደዛ ነው። ስሙ አይቢያችንን እንደምታዩት በሚጥሚጣና በቂቤ፣ ከዛ ልጫችንን እንደምታዩት ነው። ከዛ ደሞ ቀይ ስራችን ማሻአላ ተባረከላ ማሻአላ እያላችሁ ጠይብ ኮሜንታተሮች፣ ማሻአላ እያላችሁ። የምር ግን ያው ብዙ ልጆች እንጀራ የሀበሻ ምግብ ስለማታገኙ ይናፍቃችኋል። እየስባላሳ ይናፍቃችኋል። ገብቷችኋል። እና ማሻአላ ማሻአላ እያላችሁ እንደዚህ አይባችንን በቂቤና በሚጥሚጣት ከታሸች በኋላ እንግዲህ ጅዳ ያላችሁ የጅዳ ሰዎች እንጀራችን ደግሞ ይለያል፣ ነው ማላችሁ። እንደምታውት ነው። ጤፍ እንጀራ የሀገራችን ጤፍ እንጀራ ይታያችኋል። ማሻአላ። እውነት ሁሉ ጊዜ ኢድ በሆነ የከርሞ ሰው ይበለን። እውነት ከቁጥር ሳያጎል አላህ ለከርሞ ያድርሰን በሰላም በጤና በፍጥር ሳንለያይ። ምክንያቱም ኢድ ሲሆን ነው የምር ስብስብ የምንለው። እዚህ ሀገር ታውቃላችሁ፣ ሁሉም በስራ ቢዚ ነው። ሁሉም በስራ ተወጥረዋል እና እንግዲህ እንደምታዩት በየአይነታችን እንደረደርናት ከዛ ደግሞ ቀይ ወጣችንን መሀል ላይ ያደረግናት ስጋችንን። እንግዲህ ቱ በር ስትሆኑ ሁሉን ነገር መቀረጽ ግዴታ ነው ገብታችሁ። አለዛ ነው እኔ ሁሉን ነገር ቅርጽ ቅርጽ አድርገዋለሁ። ካልቀረጽኩኝ ያው ደስ አይለኝ እና እንደ የምታዩት ነው እንግዲህ ኢዳችን ማለት ነው ተመልካቾቼ፣ በመዲያም ቤት የሚያሳልፋችሁ ብዙ ሰዎች አላችሁ። እንግዲህ ምንም ማረጋችሁ ለሚሰራ እስከሆነ ድረስ ምንም ማድረግ አይቻልም። ጠንክሩ በርቱ፣ እየሰራችሁ ስራችሁን። ከስራ የሚበልጥ ነገር የለም ማለት ነው። ሁሉም ሰው ስራ ሲኖረው ነው ደስተኛ የሚሆነው። በተለይ እዚህ ሀገር ላይ በአሁኑ ሰዓት ያው ስራ ስለሌለ አንዳንዶች አረቦች እያዛ ስሏቸው ስለማይወዱ ስራ ላለማፋረስ እዛው ያሳልፋሉ አመት ባለን ማለት ነው። እና እንግዲህ እንደምታዩት አዘጋጃጀ ናት ቀራረዝ ናት። ላይክ እያደረጋችሁ እንዴት ነው የኛ አማራ ሴት። ይሄ እንግዲህ የአማራ ምግብ ነው ገብታችኋል። ዘረኛ እንዳትሉኝ፣ የአማራ ምግብ ነው ይህን ምክንያቱም ያው የተለያየ ምግብ ነው ኢትዮጵያ፣ የአማራ እንደዚህ ነው፣ የተለያየ ምግብ አለ። የኦሮሞ ሌላ ነው፣ የጉራጌ የተለያየ ሁሉ፣ ባህላዊ ባህል ይለያያል፣ ለማለት ፈልጌ ነው። እና እንግዲህ የኛ ምግባችንን እንዲጫሽ ሆነ ሞናት አታምርም? ታምራለች እሷ። እውነቴን እኮ ነው። እና ምግባችንን እንካሽ ሞነሞናት በኋላ ከዛስ ምን ተፈጠረ አትሉኝም? ተከታተሉ፣ ምን እንደተፈጠረ ተከታተሉ እንደ ተፈጠረ። ቢስሚላህ እንደ ማሻአላህ ቢስሚላህ ማሻአላህ እና ምውከታሽ መነመነ በኋላ እንደዚህ ተፈጠረ ማለት ነው። ከዛ ደግሞ በስንተኛው ቀን ነው ጅዳዎች እውነት በሌላ ሀገር ያላቸው ማለት ነው ቶሎ ጅዳ ቶሎ ጅዳ። ጅዳ እኮ የመኖር ሀገር ነው። ኢትዮጵያ ልባት ኢትዮጵያ እና ዘና ፈታ ነው የምትሉት በስንተኛው ቀን ነው ደግሞ እንደዚህ አገልግላችን እንጠለብን። ቆንጆ አገልግል ታውቋታላችሁ ቆንጆ አገልግል ብዬ አስባለሁ። በቲክቶክ የምታስተዋውቅ እሞ ስራ አገልግል ማለት ነው። ከሷ ጠለብን እውነት የነውመላችሁ። ማሻ አላህ ተባረካላህ ልዩ የሆነ አገልግል ነው እላችኋለሁ። እንግዲህ የምንሰራው ለመብላት ነው፣ እየሰራን መብላት ነው ያማረንን ነገር ማለት ነው። ለመቼ ነው የምንሰራው? እና ጅዳዎች ትዝናናላችሁ፣ ጅዳዎች ፈታ ትላላችሁ ምናምን ስትሎ ነበር። አዎ እኛ ጅዳዎች በቃ ፈታ ነው። አንዳንዴ ሀገር በጣም ያስፈራል መያዝ ምናምን። አሁን በተለይ መዲና ወይ በጣም የሚያስፈራ ሀገር ነው። ምክንያቱም ስለኖርኩበት ኖርኩበት ቢገራ እንኳን አናውቀውም በስነ ስርዓት። ለምን ያስፈራል? መውጣት መግባት አይቻልም። እና ለዛ ነበረ። አይ ጅዳ ግን ማሻአላ የነጻነት ሀገር ዘናፈታ የምንልበት ሀገር። ለስራም በነገራችሁ ላይ ምርጥ ሀገር ነው ላችኋለሁ እና መዲናዎች እንዲያጥቃ ነው ይቅርታ አድርጉልኝ። ከፈለጋችሁ ደግሞ ነው በራችን ነው ማለት ነው። እና እንግዲህ እንደምታውቁት በጀማዓ ስብስብ ብለን አገልግሎታችንን በላናላችኋለሁ። ከዛ ጉዞ ወዴት ነው? ጉዞ ወደ ሞል ለመዝናናት ማለት ነው። አታዩትም። እና የሞሉን ስም ንገሪን፣ ይነ አሯሯት ሽው የት ነው የምናምን ስትሎ የነበረ። ይሄው የሞሉ ስም ይህን ነው። የት ነው ያለው ካላችሁ ወጅዳ መኮረና? ኮሮና ጅግል ፓርክ አለ። ከዙ ጣገብ ኤኪያ አለ ከሱ ጎነ ነው ይሄ የሚገኘው ሙሉ እንትኑ ሞሉ ማለት ነው። እና የጠየቀችው ልጆች ስላላችሁ ነው። እውነት የምንመለከተው ምርጥ ሱቅ ነው። ምርጥ ሱቅ በተለይ አባያ ለምትፈልጉ ሰዎች ውይ፣ ባመታ ሱቅ በዋዲ ሀራጅ ምናምን እያለ ሰው አሁን በብዛት ይያዛል። ለምን ቦታ ስለማያውቅ ሀበሻ የሚያውቀው እነዚህን ሱቆች ነው። በነገራችን ላይ እናዛ ሲሄድ ደሞ እዛ ደሞ ሀበሻ የሚሰበሰብበት ሰፈር ስለሆነ በጣም መያዛለ ሰው ይይዛል። ይሄ ግን የአረቦች ሞል ነው። የተለያየ ሞል እኮ አለ። አዚዝ ሞላለ አረብ ሞላለ ያስሚን ሞል አለ። ይህ ነው ግን መኮረና ነው መኮረና ጀንበ ራችሁ የስሞና አስቀምጫላችኋለው ህ ችላላች ይሁ ማለት ነው። እዚህ ክዲያችሁ የምታጡት ነገር የለም። የፈለጋችሁ ሽቶ ብትፈልጉ፣ አልባሳት ብትፈልጉ፣ አብያ ብትፈልጉ፣ ጫማ ብትፈልጉ፣ በነገራችን ላይ የሞል እቃ ጥራት አለው። በዛ ላይ ደግሞ ውድ ነው። እንደዚህ ባመካ በዋዲና በአመካ ሽራ በሽሬ እንደምንሰበስበው አ በነገራችሁ ላይ በጣም ውድ ነው። ለምን እቃው ራሱ ጥራት ስላለው ይመስለኛል፣ አላውቅም እና እንግዲህ እንደምትፈልጉት አይነት እንጋ ማለት ነው። እዛ ሄዳችሁ ለመዝናናት ብትፈልጉ የተለያየ ምግብ መብላት ብትፈልጉ፣ ሁሉ ነገር አለ። ገበያችሁም ገቢታችሁ ተዝናንታችሁ ለየት ያለ ምግባችሁን በልታችሁ መመለስ ትችላላችሁ፣ ያለ ምንም ፍርሃት ማለት ነው። ሳትሰቀቁ ተያዝኩኝ አልተያዝኩኝ ሳትሩ በነጻነት መሄድ ትችላላችሁ። ብላችኋል፣ እንደምታዩት ሽቱ የለለ የለም፣ የፈለጋችሁ ሽቱ አይነት አለ። በዛ አድርጋችሁ ስትገዙ ደግሞ የቀንሱላችሁ አይዋል ዲስካውንት ያደርጉላችሁ አለ ማለት ነው። እንደዚህ የምቀርጸው ያው አንዳንዶቹ ሲቀረጹባቸው አንዳንዶቹ ሰዎች ያው እየተቀረጹ እየመሰላቸው ስለማይፈልጉ ያው ኖር ማለት ነው የቀረጽኩት የዩቲዩብ አድርጊ አይደለም ነበረ የቀረጽኩት። እና ያው እንደምትፈልጉት ሴቶች የመሽሞን ምን ከፈለጋችሁ ይሄዳችሁ የምታጡት ነገር የለም መሽሞን ምን የምትፈልጉ ማለት ነው እነ ዱቄት እነ ቀለማ ቀለም እነ ጅምሰም እየለለ የለም ማለት ነው እዚህ እና እንደምታዩት ነው እንደምታዩት ነው። የዋንዳንድ ያን ድግስ ጠይቃችሁ ነው። ጌጣጌጥ ከፈለጋችሁ ደግሞ አርቲፊሻል ይሄው ወርቅ የመሰለ አርቲፊሻል ቀለበት፣ ጆሮ ጌጥ፣ ያንገት ሀብል፣ ሰዓት ምናምን ላፍ ነው ላችኋለሁ። ተመልካቾች እንደምታዩት ነው። ላይክ እና ሰብስክራይብ እያደረጋችሁ የመዳም ቅመሞች አያችሁት። ያው የፈለጋችሁ ተቀመጡ ለማለት ያክል ነው። ቆንጆ ቆንጆ ሽቶ አሁን እነዚህ ሽቶ ማሻአላ በጣም በጣም ምርጥ ሽቶ ናቸው። የዛሬው ቪዲዮ ይህንን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ